በእስራኤልና ኢራን መካከል ለአንድ ሳምንት ያህል የዘለቀውን ብርቱ ውጊያ ተከትሎ አንዳንድ ሀገራት ዜጎቻቸውን ከሁለቱ ሀገራት ማስወጣታቸውን ቀጥሏል። ጀርመን በዮርዳኖስ በኩል ከእስራኤል የመለሰቻቸው 171 ዜጎች ትናንት ማምሻውን ጀርመን የገቡ ሲሆን በልዩ የንግድ አይሮፕላን ዜጎችን የመመለስ ተልዕኮ ዛሬም እንደሚቀጥል የሀገሪቱ ውጭ ጉዳይ ሚኒስቴር አስታውቋል። የጀርመን ትልቁ አየር መንገድ ሉፍታንሳ ከግንቦት ወር አንስቶ ለደህንነት ሲባል ወደ እስራኤል የሚደረገውን በረራ አቋርጧል። በክልሉ ያለው ሁኔታ ተባብሶ ስለቀጠለም እስከ ነሐሴ መጨረሻ ድረስ ወደ ቴልአቪቭ በረራ እንደማይኖር አስታውቋል። የቻይና የውጭ ጉዳይ ሚኒስቴር በበኩሉ ዛሬ ይፋ እንዳደረገው 1600 ያህል ዜጎቹን ከእስራኤል መልሷል። የኢንዶኔዥያ መንግስትም እንዲሁ ዜጎቹን ከኢራን እንደሚያስወጣ ዛሬ አስታውቋል። አብዛኞቹ ተማሪዎቹ የሆኑ ወደ 386 የሚጠጉ ኢንዶኔዥያን በኢራን እንደሚገኙ የገለጸው የአገሪቱ የውጭ ጉዳይ ሚኒስቴር በአሁኑ ሰዓት 194 የሚጠጉ ኢንዶኔዥያውያን በእስራኤል እንደሚገኙ ይፋ አድርጓል። ፖላንድ ዜጎቿ ከእስራኤል በመኪና ወደ ዮርዳኖስ የሚገቡበትን መንገድ ማመቻቸቷን አስታውቃለች። አውስትራሊያ 1500 የሚጠጉ ዜጎቿን ከኢራን ከ1200 በላይ ዜጎቿን ደግሞ ከእስራኤል ማስወጣት ጀምራለች። የሩሲያው ፕሬዝደንት ቭላድሚር ፑቲን ጀርመን ለዩክሬን ታውረስ የተባለውን ተወንጫፊ ሚሳይል እንዳትሰጥ አስጠነቀቁ። ጀርመን ይህንን የምታደርግ ከሆነ ፑቲን እንዳሉት በጦርነቱ ቀጥተኛ ተሳታፊ ትሆናለች። ታውረስን ለማስወንጨፍ ዩክሬን የምዕራባውያን የሳተላይት መረጃዎች ያስፈልጓታል ያሉት ፑቲን ከዚህም በተጨማሪ ኢላማ ለማድረግ የጀርመን ወታደሮች እገዛን ትሻለች ብለዋል። ስለሆነም ተወንጫፊዎች ወደ ሩሲያ የሚያነጣጥሩ ከሆነ የጀርመን ወታደሮች የሩሲያን ግዛት እያጠቁ ነው ማለት ነው ብለዋል ፑቲን። አሁን ዝርዝር ውስጥ መግባት አልፈልግም። ግን በእርግጠኝነት ይህ በግንኙነታችን ላይ በጣም ከባድ ጉዳት ያስከትላል። ይህንን ስል በእርጋታ ነው። በዚያ ላይ በጦርነት ሂደት ላይ ምንም ተጽዕኖ አያመጣም፣ ምክንያቱም የሩሲያ ጦር ኃይሎች በሁሉም አቅጣጫዎች ስልታዊ ጥቅም አላቸው። ማንም ምንም ቢል፣ ወታደሮቻችን ይብዛም ይነስም በየዕለቱ እየገፉ ይገኛሉ። ፑቲን ለዛሬ ሐሙስ አጥቢያ ለዓለም አቀፍ የዜና አውታሮች በሰጡት መግለጫ አክለው ከጀርመኑ መራሄ መንግስት ፍሬድሪሽ መርስ ጋር ለመወያየት ፈቃደኝነታቸውን ገልጸዋል። ታውረስ ሚሳይል እስከ 480 ኪሎ ሜትር የመወንጨፍ አቅም ያለው ሚሳይል ነው። ይህ ዶችቨለ ዲደብሊው ነው። አድማጮች አርእስተ ዜናው በድጋሚ እንሆ። በኦሮሚያ ክልል ምስራቅ ወለጋ ዞን ባለፉት ሁለት ሳምንታት ብቻ 17 ንጹሃን ዜጎች በታጣቂዎች መገደላቸውን እናት ፓርቲ አስታወቀም። የሲዳማ ክልል ጠቅላይ ፍርድ ቤት ዛሬ የቀድሞ የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋይ ቱኪን በነፃ አሰናበተ። ዲሞክራቲክ ሪፐብሊክ ኮንጎ እና ሩዋንዳ በሚመጣው ሳምንት በምስራቅ ኮንጎ ያለውን ጦርነት ለማስቆም ያለመ የሰላም ስምምነት ሊፈራረሙ ነው። ኢራን በእስራኤል ለፈጸመቻቸው የሚሳኤል ጥቃቶች የእስራኤል መንግስት ያጸፋ እርምጃ እንደሚወስድ አስታወቀ። ይህ በእንዲህ እንዳለ ዩናይትድ ስቴትስ እስራኤል በኢራን ላይ የጀመረችውን ዘመቻ ተቀላቀል ይሆናል የሚል ስጋት አለ። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ጀርመን ለዩክሬን ታውረስ የተባለውን ተወንጫፊ ሚሳይል እንዳትሰጥ አስጠነቀቁ። ጀርመን ይህንን የምታደርግ ከሆነ ፑቲን እንዳሉት በጦርነቱ ቀጥተኛ ተሳታፊ ትሆናለች። ዜናው በዚሁ አበቃ።